የፍልስጤም የነጻነት ትግል ሲነሳ አብረው ከሚነሱ ሰዎች መካከል ያሲር አረፋት አንዱ ነው። ያሲር አረፋት የፍልስጤማያን የነፃነት ትግል መስመር አስዘዋል ከሚባሉ ሰዎች መካከል በግንባር ቀደምትነት ይጠቀሳል። ብዙዎቻችሁ ያሲር አረፋት እዚያው ፍልስጤም ውስጥ የተወለደ ሊመስላችሁ ይችላል። ነገር ግን ያሲር የተወለደው በፈረንጆቹ አቆጣጠር 1929 በግብፅ ካይሮ ሲሆን ወላጅ ቤተሰቦቹ ከፍልስጤም የተሰደዱ በግብፅ የሚኖሩ ፍልስጤማያን ናቸው። አለም በስፋት የሚያውቀው ያሲር አረፋት በሚለው ስሙ ቢሆንም ትክክለኛ ስሙ ግን መሐመድ አብደል ራውፍ አረፋት አልቁድዋ አልሁሴኒም ነው። በትግል ስሙ ደግሞ አቡ ኦማር እየተባለ ይጠራል። ይህን ትልቅ ሰው አንተ እያልኩ እንድጠራው ፍቀዱልኝና ወደ ታሪኩና አምራ ያሲር አረፋት በልጅነቱ ወላጅናቱ ከሞተች በኋላም አንድ ጊዜ በኢየሩሳሌም ሌላ ጊዜ ደግሞ በግብፅ እየተመላለሰ ተምሯል። በኋላ በ1947 እና 48 እንደ ፈረንጆቹ አቆጣጠር በእንግሊዞች እርዳታ እስራኤል እንደ ሀገር ስትመሰረት ብዛት ያላቸው ፍልስጥሚያን በአይሁድ ታጣቂዎች ከሀገራቸው መፈናቀላቸው ብለው መባረራቸውን ያየው ያሲር አረፋት በታዳጊነቱም የፍልስጤማያን አመፅ እንደተቀላቀለ ይነገራል። ያሲር ወደ ግብፅ ተመልሶም በካይሮ ዩኒቨርሲቲ መጀመሪያ ዲግሪውን በሲቪል ኢንጂነሪንግ ተምሮ የጨረሰ ሲሆን ከትምህርት መልስ በአረብ ብሔርተኝነትና ፖለቲካ ውስጥ በስፋት ተሳትፏል። ታዲያ በ1959 የፍልስጤማውያን መከራና ሲቃይ ሊቆም የሚችለው በራሳችን በፍልስጤማውያን ትግልና ትግል ብቻ ነው በማለት ፋታ የተሰኘውን ታጣቂ ቡድን ከጓዶቹ ጋር በኩዌት ይመሰርታል። የመጀመሪያ ወታደራዊ ዘመቻቸውንም በስድስቱ ቀናት ጦርነት ወቅት በ1967 በእስራኤል ጦር ላይ ያደርጋል። የስድስት ቀናቱ ጦርነት በእስራኤል አሸናፊነት ከተጠናቀቀ በኋላም የግብፁ ፕሬዚዳንት ገማል አብዱል ናስር ተበታትነው የነበሩትን የፍልስጤም ነፃነት ታጋዮች ወደ አንድነት እንዲመጡ በማድረግ የፍልስጤም ነጻ አውጭ ግንባር ወይም በእንግሊዘኛ ምህጻሩ ፔሎን እንዲመሰረት ያደርጋል። በዚህ ግንባር ውስጥ የፋታ አባላት ተጽዕኖአቸው ትልቅ በመሆኑም ያሲር አረፋት ብዙም ሳይቆይ ነበር የፔሎ መሪ መሆን የቻለው። ከስድስቱ ቀናት ጦርነት ሽንፈት በኋላ የመላው አረብ ብሔርተኝነት በተሸናፊነት መንፈስ ውስጥ ስለገባም አብዛኞቹ የአረብ ሀገራት ፒኤልኦን የመርዳት ፍላጎት አልነበራቸውም። በዚህ የተነሳም እና ያሲር አረፋት በራሳቸው አቅም ከሊባኖሱ ነው በተለያዩ አቅጣጫዎች የእስራኤል መንግስት ላይ ድንገተኛ ጥቃታቸውን ማድረሳቸውን አላቆሙም ነበር። ነገር ግን በ1971 ጎርጎር ሳያኔ ዘመን ቅመር የሊባኖስ ንጉስ ከሆነው ከንጉሥ ሁሴን ጋር ባለመስማማታቸው የተነሳም፣ በፔሎ ታጣቂዎችና በሊባኖስ ጦር መካከል ግጭት ይነሳል። እናም ረጅም ቀናት የወሰደው ጦርነት ውስጥ ይገባሉ። ይህ ጦርነት ሊባኖስን ክፉኛ አቃወሰ ጦርነት ሲሆን ቀሪው ዓለም ብላክ ሴፕተምበር ብሎ ይጠራዋል። በኋላም በግብፁ ፕሬዝዳንት ገማል አብዱል ናስር አሸማጋይነት እርቅ ይወርዳል። በ1974 እንደ አውሮፓውያን አቆጣጠር ለመጀመሪያ ጊዜ በተባበሩት መንግስታት ድርጅት ጋባዥነት በኒውዮርክ ያሲር አረፋት ንግግር ያደረገ ሲሆን በንግግሩም እኔ አረፋት በአንደኛው እጄ የሰላም ዘንባባ በሌላኛው እጄ ደግሞ የነፃነት መሳሪያ ይዤ ነው የመጣሁት በማለት የዓለም አቀፉ ማህበረሰብ ለፍልስጤማውያን ትግል ትኩረት እንዲሰጥ አሳስቦ ነበር።

ያሲር አረፋትና የድርጅታቸው ፔሎ አመራሮች ወደ ቱኒዚያ በስደት ይጓዛሉ። እዚያም ሆነው ከፍልስጤማውያን በበርካታ ኪሎሜትሮች ርቀው ትግላቸውን ይጀምራሉ። ነገር ግን ትግላቸው ከህዝባቸው ራቅ መሆኑን ተከትሎም ከባህር ወጣ ያለ አይነት ሆኖባቸው ከአውሮፕላን ጠለፋ፣ ከተሳፋሪዎች እገታና ከሌሎች ድንገተኛ ጥቃቶች ይህ ነው የሚባል ነገር ማድረግ ሳይችሉም በስደት እዛ ይቆያሉ። ታዲያ እዚህ ጋር አንድ ትልቅ ነገር ይፈጠራል። እሱም በ1987 እንደ አውሮፓውያን አቆጣጠር የፍልስጤም ህዝብ እስራኤል የምታወርድባቸውን የመከራ ጽዋ ያንገፈግፋቸውና ባዶ እጃቸውን አደባባይ ወጥተው በታንክ የመጣባቸውን አፈናቃዩን የእስራኤል ጦር ይዋጋሉ። አጋጣሚው በቱኒዚያ በስደትና በተስፋ መቁረጥ ላለው የነያሲር አረፋት ቡድን መልካም አጋጣሚ ይሁንና አመፁ ላይ ተሳትፎ ያደርጋል። በቱኒዚያ የነበራቸው ቆይታ ከህዝባቸው ያራቃቸው በመሆኑም በ1988 እንደ አውሮፓውያን አቆጣጠር የፍልስጤም ራስ ገዝነታቸውን አጉጀው ለእስራኤልም እውቅና በመስጠት ወደ ዌስት ባንክ ይመለሳሉ። በዚያ ቀንም ብዛት ያላቸውን ፍልስጥማውያን አደባባይ ወጥተው ይቀበሏቸዋል። ይቀበሏችኋል ያሲን አረፋትም ብዙም ሳይቆዩ ከእስራኤሉ ጠቅላይ ሚኒስትር ኢስሐቅ ራቢን ጋር በአሜሪካው ፕሬዚዳንት ቢል ክሊንተን አሸማጋኝነት አሸማጋይነት በታሪክ ትልቅ የሚባለውን የኦስሎን ስምምነት ይፈራርማሉ። በስምምነቱ መሰረት እስራኤል ለራስ ገዝ የፍልስጤም መንግሥት መንግስት እውቅና ሲሰጥ በመላሹ ደግሞ እና ያሲን አረፋት ለእስራኤል እውቅና ለመስጠት ይስማማሉ። ነገር ግን ይህ ስምምነት ለያሲር አረፋት ትልቅ ተቃውሞ ነበር ያስነሳባቸው። ምክንያቱም ለዓመታት ሲታገል የቆዩት ለሙሉ ፍልስጤማያን ነጻ መውጣት ነበር። ነገር ግን በዚህ ስምምነት የተነሳም ብዛት ያላቸው የፒኤልዩ አመራሮች ድርጅቱን ጥለው የራሳቸውን የትጥቅ ቡድን እንዲመሰርቱም ምክንያት እንዲሆነ ይነገራል። በእስራኤል በኩልም ኢስሐቅ ራቢን በስምምነቱ የተነሳም በአክራሪ አይሁዶች የተገደሉ ሲሆን፣ ስምምነቱ ዳር ሳይደርስ በጠቅላይ ሚኒስትር ቤንያሚን ኔታንያሁ ተገልብሷል። ያሲር አረፋት በዚህ ስምምነት ምንም እንኳን የኖቤል ሰላም ሽልማትንና የፍልስጤም ፕሬዝዳንትነት ስልጣን ቢያገኙም ብዛት ባላቸው ፍልስጤማያን ዘንድ እንደ ሀገር ሻጭ እንዲታሰቡ ምክንያት እንደሆነ ይነገራል። ያሲር አረፋት ቀጣዮቹን ዓመታት በእስራኤል ከበባ ስሩ ነው ፍልስጤማያን ቢመሩም ይህ ነው የሚባል መፍትሄም ለፍልስጤማያን ሊያመጡላቸው አልቻሉም። ይህን ተከትሎም በበርካቶች በሰፊ ይተቻሉ። በፈረንጆቹ ሁለት ሺዎቹ መጀመሪያ ጀምሮም የጤና መታወቅ የገጠማቸው ሲሆን በተደጋጋሚ ቢታከሙም ሊሻላቸው ባለመቻሉም ኖቬምበር 11 2004 እንደ ፈረንጆች አቆጣጠር ለ75 ዓመታቸው በፈረንሳይ ሀገር ህይወታቸው እንዲያልፍ ይሆናል። ብዙዎች የህመማቸው ምክንያት ኤች አይቪ እና ካንሰር ነው ቢሉም ቀላል የማይባሉት ሰዎች እና ቡድኖች ግን ሞሳድ ፖሎኒየም በተባለ ገዳይ ንጥረ ነገር መርዞን የገደላቸው ይላሉ። እንዲያውም ባይገርማችሁ አንዳንድ ሰዎች በራሳቸው በፓርቲያቸው ሰዎች እንደተመረዙም ይጠራጠራሉ። ምክንያቱም ባለቀ ሰዓት ከእስራኤል ጋር ቀርዶም ትግላችን አበላሽቶብናል ብለው ያሰቡ ፍልስጤማውያን የነጻነት ታጋዮች እንደገደሏቸው እንዳመክኑ ያቀርባሉ። ያሲር አረፋት ሕይወታቸው ካለፈ በኋላም ትልቅ የቀብር ሥነ ሥርዓት የተደረገላቸው ሲሆን በጣም የሚያምር ልዩ የመቃብር ስፍራም በዌስት ባንክ ተሰጥቶላቸዋል። በመጨረሻም እናንተ ስለ ያሲር አረፋት ምን ታስባላችሁ? ቱ ስቴት ሶሉሽን ብለው የተቀበሉትን የኦስሎ ስምምነት ልክ ነው ብላችሁ ታስባላችሁ? መልሳችሁ አሁን ሆን አይደለም፣ ምክንያታችሁን በአስተያየት መስጫ ላይ ጻፉልን። በተረፈ የፍልስጤም የነፃነት ታጋይና ጋይና አባት ስለነበሩት ያሲር አረፋት ከ75 ዓመታት የሕይወት ታሪካቸው እንዲህ በጥቂቱ ነገር ናችሁ። ተመሳሳይ ታሪኮችም የዩቲዩብ ቻናሉ ላይ ይገኛሉና ግብታችሁ ትመለከቷቸው ዘንድ በአክብሮት እንጋብዛለን። ታዲያ ቻናሉን ሰብስክራይብ ማድረጋችሁንም አትርሱ።